የመዳን ዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒ ዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት፣ የመድኃኒ ዓለምን ዝክር ንፍረውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አክብራችሁ ከተጠቀመን እንደሰማችሁት ነው። የመድኃኒ ዓለምን ዝክር የሚዘክር ሰው እሱም ብቻ አይደለም፣ ሌላ ሰው ጭምር ከሲኦል ያወጣል ይላል። እንደምትድኑ ለእናንተ ብቻ አይደለም፣ ለሌላ ሰው ጭምር መፍትሄ እንደሆናችሁ ታምናላችሁ ማለት ነው። በጣም ግልጽ የሆነ ጥያቄ ለኦርቶዶክስ፣ ያን ከዝክር ባለፈ ኢየሱስ ክርስቶስን በማመናችሁ ብቻ ተውት፣ ሌላ ሰው እናንተ ዛሬ ብትሞቱ የእግዚአብሔርን መንግሥት እንደምትወርሱ ከሲኦል እንደምትድኑ ታምናላችሁ ወይ? ቤተ ክርስቲያኒቷ ውስጥ ኢየሱስ ክርስቶስን በማመን የሚገኝ ልክ አሁን ዝክር ሲደረግ ዝክር ሲዘከር ያለው ድፍረት ኢየሱስ ክርስቶስን በማመን ሲሆን የለም የለም እስቲ ለእናንተ ልጠይቃችሁ ዛሬ ኢየሱስ ክርስቶስን በማመናችሁ ክርስቲያን በመሆናችሁ ስለ እናንተ በመስቀል ላይ የሞተውን ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ በመቀበላችሁ ዛሬ በትሞቱ ከሲኦል አምጣችኋል ሲኦል ውስጥ እንግዲህ የገቡ ሰዎች ታውቃላችሁ ምግባር የሌላቸው ሥራ የሌላቸው ሰዎች ናቸው እናንተ ግን ባደረጋችሁት ዝክር እንኳን ለእናንተ አይደለም በሲኦን ላለ ሰው ትተርፋላችሁ እያሉ ነው የቤተ ክርስቲያኒቷ የአራት አይና መምህር። አሁን ጥያቄውን እስቲ እንየው። አንድ ኦርቶዶክሳዊ ኢየሱስ ክርስቶስን በማመኑ የሕይወቱ ጌታና አዳኝ አድርጎ በመቀበሉ እሱም በማመኑ የሚገኝ ህይወት አለ፣ እሱም በማመኑ የሚገኝ የዘላለም ህይወት ተስፋ አለ። ለራሳችሁ በታማኝነት መልሱልን። ምክንያቱም በአብዛኛው ኦርቶዶክሳዊ ኢየሱስ ክርስቶስ የመዳን ተስፋ እንደሰጠው ዛሬ ቢሞት መንግሥተ ሰማያት እንደሚገባ እርግጠኛ አይደለም። ለምን? ሥራዬ ምግባሬ በእግዚአብሔር ፊት ሲታይ የእግዚአብሔርን መንግሥት እንድወርስ አያደርገኝም ስለሚል። ቤተ ክርስቲያኒቷ ኢየሱስ ክርስቶስ የሚባል አዳኝ ሲነሳ አብራ የምታነሳው ምግባር ከሌለ የሚል ትምህርት ነው። እንግዲህ አስቡት። በዚህ መሠረት እነኚህ ከሲኦል የሚወጡ ሰዎች ምግባር ያላቸው ሰዎች አይደሉም። ምግባር የጎደላቸው በኃጢአት ውስጥ ያሉ ሰዎች ናቸው ሲኦል የሚገቡት። ስለዚህ ምን እያሉና ያለው አንተ ግን ምን ካረግ የመዳን ያለምን ዝክር ካወጣ በምን በዝክር ሌላውን ሰው ማዳን ትችላለህ። አንተ ብቻ አይደለም፣ ሌላውንም ሰው ከሲኦል ታድናለህ ይሉታል። እዚህ ከሲኦል የሚወጡ ሰዎች ታቃላችሁ ምግባር የጎደላቸው ናቸው፣ ስራ የሌላቸው ሰዎች ናቸው፣ ኃጢአተኞች በደለኞች ናቸው፣ ሲኦል የሚገቡት። ሲኦል የሚገባን ሰው ማውጣት ከቻልክ በዝክር ቶሎ ሌላ ሰው አንተ ዛሬ ኢየሱስ ክርስቶስን በማመን ኃጢአተኛ በደለኛ ነኝ ያልከው አንተ ሰውዬ አንቺ እህት ኢየሱስ ክርስቶስን በማመንሽ የዘላለም ሕይወት አለሽ ወይ የእግዚአብሔርን መንግሥት ትወርሻለሽ ወይ ይህ መመለስ ያለበት ጥያቄ ነው ቤተ ክርስቲያኒቷ ላይ በሌላ ጉዳይ ላይ ድፍረት አላት ግን ኢየሱስ ክርስቶስን በማመን ብቻ የሚገኘውን የዘላለም ሕይወት ተስፋ ሰዎች አይቀበሉም ብዙ ሰዎች እግራ ይገባቸዋል ለምንድን ነው ካልን የጸጋው ወንጌል እዛ ቤት ስለማይሰበክ ጸጋ ማለት ከእግዚአብሔር የተቀበልነው ነፃ ስጦታ ማለት ነው። ያ ጸጋ ነፃ ስጦታ አንተን አንቺን አድኖሻል ወይ? ዛሬ ብትሞቺ የዘላለም ሕይወት ዋስትና ሰጥቶሻል ወይ? ሰጥቶዋል ወይ? ብራዘርስ ይህን ነው የምንጠይቀው። ዛሬ ብትሞቱ ብራዘርስ፣ ዛሬ ብትሞቱ የዘላለም ሕይወት ተስፋ አላችሁ? ተውስ፣ ለሌላ ሰው ለሌላ ሰው ተውስ። ሌላውን ሰው በዝክር አታውጡ፣ ግድ የለም። እናንተ ግን ኢየሱስ ክርስቶስን በማመናችሁ ዛሬ እናንተ ከሲኦል ተርፋችኋል። ዛሬ ብትሞቱ መንግሥተ ሰማያትን ትወርሳላችሁ ወይ? ዛሬ ብትሞቱ እናንተ የእግዚአብሔር ልጆች ናችሁ ወይ? ወራሾች ናችሁ ወይ? አንድ የእግዚአብሔርን ቃል አመለላችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ይላል። የእግዚአብሔር ልጅነት ሥልጣን የሚገኘው ኢየሱስ ክርስቶስን በማመን ነው። ይሄ ድፍረት። ዛሬ ብትሞቱ መንግሥተ ሰማያት እንደምትገቡ የሌላችሁ ሰዎች ካላችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። የእግዚአብሔር ጸጋ ነጻው ስጦታ ሰውን የሚያድነው በእምነት ነው። ስለዚህ ወገኖች ወንጌሉ፣ የጸጋው ወንጌል የሚሠራው በእናንተ ሕይወት ውስጥ ኢየሱስን ባመናችሁ ልክ ነው። የእግዚአብሔር ጸጋና ሰላም ይብዛላችሁ። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ወደ ጸጋው ወንጌል እንድትመጡ በጌታ ፍቅር አበረታታችኋለሁኝ። ጸጋ ይብዛላችሁ። ተባረኩል።